የታለ ሪያል ማድሪድ? የታለ ላሬሞን ታዳው? የነጩ ለባሽ የለየለት ህብረት ከቤርናባው ተነፈሰ። የሎስ ብላንኮስ ሽርጉድም ደብዛው ጠፋ። አርሰናል በላቀ ብቃት ገናናውን ገነደሰ። የገኒንግ ፎር ግሬትነስ የጸኑ መድፈኛ ወታደሮች የአውሮፓ ቻምፒየንስ ሊግ ማስተሩን ክለብ ዳግም አፈዘዙ። ሱፐር ማይክ አርቴታም ድምፁን አጥፍቶ ዳግም በሜዳው ላይ በኳስ አወራ። ሪያል ማድሪድ በወሬ ጀግኖ ከሜዳው አፈረ፣ ፉከራውም ተነፈሰ፣ መድፈኛው ጀገነ። የሪያል ማድሪድ ያዙ ይልቀቁኝ የላሬሞንታዳ ኦፕሬሽን ከምኞት የዘለለ እንዳልሆነ የመድፉ ኮንክሪቶች በብቃት አረጋገጡ። አድማጮች ከኤምሬትስ የጀመረው የሶስት ለዜሮ የኋላ ማድሪድ ቅሌት ከበርናቦ የቀለጠው መንደር ድግስ ፊትም የዋን ሴገነር ኦሎ የሴገነር ልጆችን አስደናቂ ብቃት ዳግም አሳየ። አርሰናል ከዋንጫው በፊት የቻምፒየንስ ሊጉ ማስተሩ ክለብን ፎጣ አስጥሎ ዘረረ። በላቀ ጨዋታን የማስተዳደር፣ የመቆጣጠር አቅም፣ በአስደናቂ አእምሮ ጥንካሬ ጎመራው መድፈኛ በነፃነት የሪያል ማድሪድ ጋላክቲኮችን ሀሳብ አልባ አደረገ። ቬኒሲየስ፣ ምፓፔ፣ ቤሊንግሃም፣ ሮድሪጎ፣ ቫልቬርዴ የመሳሰሉ የማድሪድ ከዋክብቶች በጉጉት ጥድፊያ፣ ምኞት፣ ሩጫ ብቻ ርደው ታዩ። አርቴታ ካርሊቶንዳ ግን በለጠ። ምርጡ የታክቲክ ሊቅ እንደሆነም ዳግም አስመሰከረ። ላለፉት አምስት ዓመታት የደረጀው የመድፉ ፕሮጀክትም ዝምተኛው ጣሊያና የታክቲሽያንን እጅ ሰጠ። ስፔና የሳንሰባስቲያን ማስተር የመድፉ ዴኔ ምልክት ሱፐር ማይክ አርቴታ ፔፕ ጋርዴዮላን ከጆዜ ሞሪኒዮ በውስጡ ያጣምረው በራሱ የስልጠና ታላቅነት ቀለም የቆመ የኖርዚለንደን ፎሬቨር መድፈኛ አርሰናል ከፍታ ምክንያት ሆነ። አድማጮች፣ ይህ የአርሰናል የታላቅነት ውጤት ምዕራፍ የማይፋቀው አሻራ ነው። ይህ የሱፐር ማይካርቴታ የስልጠና ሕይወት አያሌ ውጤት ታሪክ መሰረትም፣ አርሰናል የቻምፒየንስ ሊግ አድባሩን ክለብ አሸማቀቀ። የማድሪድ የወሬ ጉራ አርማዳ ከመድፉ ኮንክሪቶች ፊት ራደ።

ዌሪዝ ሪያል ማድሪድ ዌሪዝ ላሬሞን ታዳ የታለ ሪያል ማድሪድ የታለ ላሬሞን ታዳው የመድፉ ድንቆች ከሜዳው በኳስ አወሩ ሪያል ማድሪድ በወሬ ጀግኖ ከሜዳው በርናቡ አፈረ አንድም የረባ አስጨናቂ ሙከራ ሲያደርግ ከመድፉ ካቴና ቁጥጥር ስር እንደወደቀ አጠናቀቀ አርሰናል ታሪክ ሰራ። አርሰናል ነገሰ። አርሰናል በንጉሱ መድረክ በንጉሱ ዙፋን ተንፈላሰሰ። በላቀ የጨዋታ ዝግጁነት የጸኑ የመድፈኛው ታሪክ ቀያሪዎች ሪያል ማድሪድን በደርሶ መልስ ውሃ ውሃ አስባሉ። የነጩ ቤት ፉከራም ፉርሽ ሆነ። የሪያል ማድሪድ አርማዳ ከበርናባው በመድፉ ከዋክብቶች ራደ። 15 ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ያሸነፈው ክለብ ከገናናው የሰሜን ለንደን ተወዳጅ ፊት በበቃይ ተረመረመ። በዚህ መድረክ በታሪክ የቶት የማያውቀው ብልጫም ተወሰደበት። ይህ የሱፐር አርሰናል ሌላኛው የአድናቆት ቃላት ብቻ የማይበቃው አስደናቂው የስልጠና ብቃት ነው። ለቻምፒየንስ ሊግ ዋንጫ ክብር አርሰናል ከዋንጫው በፊት የቻምፒየንስ ሊግ አድባሩን ክለብ በደርሶ መልስ የዘረረበት ምታት። አድማጮች አሁን አርሰናል ከሙኒክ ፋይናል የአውሮፓ ቻምፒየንስ ሊግ ዋንጫን ቢያልም ማን ይጠይቀዋል? ማንም።

ማርካ በፊት ገጹ መጫወት ሳትችሉ እንዴት ታምር ታስባላችሁ? ሲል የመድፉ ጦር በ180 ደቂቃ ደርሶ መልስ ማድሪድ ያኑን አንገት ማስደፋቱን ጽፏል። ኢንዶፋኒራ ሲል የካርሌቶ የማድሪድ አብዮት ፍጻሜ መቃረቡንም አስነብቧል። ቶኒ ክሩስ መሐንዲሱ ምሰሶን የናፈቀው ሪያል ማድሪድ በኪሊያም ፓፔ ግዥ ዳንኪራ የሜዳው ላይ እውነተኛ መሪውን በአግባቡ ሳይተካ የውድድር ዓመቱን መጀመሩ ለማይቀረው የውጤት ዋጋ መክፈል ምክንያት ሆኗል። ማድሪድ የሞድሪ ሚሊሽ፣ ክሩስ፣ ካዜሚሮ ጥምረትን በመሃል ሜዳው የራሞስ ካርቫል፣ ማርሴሎ አስደናቂ ሽፋንን በተከላካይ መስመሩ ማጣቱ ከካሲያስ በኋላ በማድሪድ የታየው ምርጡ የጎልዘብ ኮርቷ ያለበቂ የተደራጀ የመከላከል አቅም በተደጋጋሚ ለመጋለጡ ሌላው ክፍተት ሆኗል። የሲአር ሰቨን ቤንዜማ፣ ቤል ከዚያም የቪኒ ቤንዜማ፣ ሮድሪጎ ተደናቂ ጥምረትን ከሉኪታ ክሩስ፣ ፌዴ ቫልቬርዴ፣ ቤሊንግሃም የአምና ተጽዕኖ ጋር ሪያል ማድሪድ ዘንድሮም ለማሳየት ነጭ ለባሹ ገናና በምፓፔ ቪኒ፣ ሮድሪጎ፣ ቤሊንግሃም አስፈሪውን የማጥቃት ኮኔክሽን ለመፍጠር ከፍ ያለውን ተፈጥሯዊ ተሰጥኦ የተላበሰ ቢሆንም

ይሯጋ የሞተር ፌዴ ቫልቬርዴም ቅርጹ በፈረሰው ስብስብ ከበቂ በላይ የባከነው ኮከብ ሆኗል። የቤርናባው ፀሐይ ለዶን ካርሎ የመጥለቂዋ ዘመን ማሳያ ተደራራቢው ያለፉት ዓመታት በዋንጫ የደመቀ ገርልን ተከትሎ ማድሪዲያኑ በቡድን ግንባታ ቅኝቱ መዘናጋት ምልክትን ከአንድም ሁለት ጊዜ ባርሴሎና ከበርናባው እስከ ጅዳ በኤል ክላሲኮ ቢያሳያቸውም አርሰናል የመጨረሻው መጨረሻ ሪያል ማድሪድን ራቁቱን ያስቀረው የሰሜን ለንደን ገናናው ተጋጣሚ ሆኗል። በደርሶ መልስ አምስት ለአንድ የተጠናቀቀው የመድፉ ገድል በማይክ አርቴታ የተቀሸረ በአርሰናል ኮከቦች ድንቅ ብቃት ከቴሪ ዳንኤል ኦነሪ የ2006 ማጂክ በኋላ የተፈጸመም ነው። ታሪክ ራሱን ደገመ። አርሰናል በበርናባው ዳግም አሸነፈ። የኤምሬትስ ገድሉንም ከነጩ ቤት ከተግባር ወሬ ጉራ እንደቀደመ ሪያል ማድሪድን አጋልጦ አሳየ። መድፈኛው እንደ 26 የአውሮፓ ቻምፒየንስ ሊግ ፍጻሜ ዳግም ለመቅረብ በግማሽ ፍጻሜው ከቪላላ ሬሞንታዳ ቅልበሳ ለጥቂት ከጉድ የተረፈው የኤኔሪኬ ፔዥን ይገጥማል።

ምን መስራት እንደምንችል አሳይተናል። ጉዟችን ይቀጥላል። እኛ አርሰናሎች ነን። ከቻምፒየንስ ሊጉ ታላቅ ቡድን ፊት የፈጸምነው ድል ለሕልማችን ጫፍ ለቻምፒየንስ ሊግ ዋንጫ ክብር መንደርደሪያው የጸናው መሰረት ነው። ትግላችን ግን ይቀጥላል። በጥረት የጎመሩ ያለፉት ዓመታት መልካም ስራዎቻችን ሁሉ የውጤት ጫፍ መሰረቱ እንዲህ አይነት ድንቅ ምሽቶች ናቸው። ሱፐር ማይክ አርቴታ ከጨዋታው ፍጻሜ በኋላ የተናገረው ራይስ ራይስ ቤቢ፣ የአርሰናል የማይደክመው ጄኔራል በመሃል ሜዳው፣ ከኤምሬትስ እስከ ጉረኞቹ አለም ቤርናባው በጀግንነት ለመድፈኛው ክብር ተዋደቀ።

በጨዋታው በቡካዮ ሳካ ፔናልቲ መሳት የኮርቶዋ ጥረትም ለላሬሞንታዳ ምኞቱ ገና በጠዋት ተስፋ ከመቁረጥ የተረፈው ሪያል ማድሪድ ሐሳብ አልባ የፈጠራ አቅሞ የጎደለው በወትሮ የተደራጀ ጫናው መንቀሳቀስ እንደተሳነው ፈረንሳዊው ዳኛ ሊታሰየር ሸልመው በቫር ውሳኔ መልሰው ካነሱት የፔናልቲ አጋጣሚው ጋር ረፍት ወጣ። ካርሊቶ የጨዋታው ቀመር ጥበቡን በማይክ አርቴታ ተነጠቁ። በጋራ ህብረት ፍላጎት በእጁ የጨበጠውን እድል በብቃት ፈጽሞ ለመውጣት ሁሉ ነገር የነበረው መድፈኛ በታሪክ አያልነት መንፈሱ ብቻ ማድሪድ እንደ አርሰናል ያሉ በጊዜ ሂደት የተዋቀሩ በአግባቡም የተሰሩ ለታላላቅ ዋንጫዎች ክብር ጫፍ የደረሱ አለርት ቡድኖችን ማሸነፍ እንደማይችል ፎጣ ጥሎ ተዘርሮ አረጋገጠ ይህ የዚህ ድንቅ ክለብ ምርጡ ምሽት ነው ሲል ኮከቡራይስ ተናግሯል ትልቁን ቡድን አሸንፈናል ግምቶችን አፋልሰናል ምን መስራት እንደምንችል አረጋግጠናል በኤምሬትስ ከነበረን ብልጫ በኋላ እንኳን የገጠመንን ከፍ ያለ ጫና ለመቋቋም ከበርናባው አሸንፈን አሳይተናል ይህ የአርሰናል የተለየው ምሽት ነው ሲል ራይስ ራይስ ቤቢ ገልጿል። ታዳጊው ልባም መድፈኛ ሉዊስ ስኬሊ በበኩሉ ከበርናባው የመጀመሪያው ከፍ ያለ የጨዋታ ልምዱ ባሳየው ብቃት በክለቡ አርሰናል ድል እንደ ኮራ ተናግሯል። ለህልማችን መሳካት በህብረት መፋለማችን ይቀጥላልም ብሏል። ቡካዮ ሳካ የመድፉ ስኬት ሌላኛው ፊት አውራሪ በበኩሉ ንጉሥ ቴሪ ዳንኤል ኦነሪን ባስታወሰበት ሳይካኒክ ጭፈራው ከጉዳት መልስ በወሳኝ የውድድር ምዕራፍ ክለቡ አርሰናልን በብቃት ማገዝ በመቻሉ የተሰማውን ደስታ ገልጿል። አርሰናል በ180 ደቂቃ ከሪያል ማድሪድ በሁሉ መንገድ የተሻለ ስለመሆኑ አረጋግጧል። የተሻለውን ቡድን አሸንፏል። ለመድፉ የሚናፈቀው ክብር መፋለማችን ይቀጥላል፣ ሲል ቡካዮሳካ ተናግሯል። ሱፐር አርሰናል፣ ሱፐር ቶፕ ያንግ ገነርስ፣ ሱፐር ማይካርቴታ ሪያል ማድሪድን ከኤምሬትስ እስከ በርናባው ለአፋልጉኝ ማስታወቂያ ያበቁት የመድፉ ኮከቦች ተአምር በነዛ ሽርፍራፊ ሰከንዶች

ማን ይቃወመናል? ማንም። ምክንያቱም የቻምፒየንስ ሊጉን ዋንጫ ማሸነፍ ከፈለጉ መጀመሪያ ሪያል ማድሪድን ያሸንፉ። ላለፉት ዓመታት የተጻፈው ሕግ የመሰለው የማድሪድያን አሻራ ዘንድሮም በሱፐር ማይክ አርቴታ መድፈኞች መቼም ቢሆን ሊረሳ በማይችል ገድል ተፈጽሟል። የላ ሬሞንታዳ ኦፕሬሽን የለየለት ጉራም

የማድሪድ የወሬ ጉራ አርማዳ ከመድፉ ኮንክሪቶች ፊት ራደ። አርሰናል ሜዳው ላይ በኳስ አወራ። ሪያል ማድሪድ በወሬ ጀግኖ ከሜዳው አፈረ። ዌሪዝ ሪያል ማድሪድ? ዌሪዝ ላሬሞንታዳ? የታለ ሪያል ማድሪድ? የታለ ላሬሞንታዳው? የነጩ ለባሽ የለየለት እብሪት ከቤርናባው ተነፈሰ። የሎስ ብላንኮስ ሽር ጉድም ደብዛው ጠፋ። አርሰናል በላቀ ብቃት ገናናውን ገነደሰ። የገኒንግ ፎር ግሬትነስ የጸኑ መድፈኛ ወታደሮች የአውሮፓ ቻምፒየንስ ሊግ ማስተሩን ክለብ ዳግም አፈዘዙ። ሱፐር ማይክ አርቴታም ድምፁን አጥፍቶ ዳግም በሜዳው ላይ በኳስ አወራ። ሪያል ማድሪድ ቦሬ ጀግኖ ከሜዳው አፈረ፣ ፉከራውም ተነፈሰ። መድፈኛው ጀገነ። የሪያል ማድሪድ ያዙ ይልቀቁኝ የላሬሞንታዳ ኦፕሬሽን ከምኞት የዘለለ እንዳልሆነ የመድፉ ኮንክሪቶች በብቃት አረጋገጡ። አድማጮች ከኤምሬትስ የጀመረው የሶስት ለዜሮ የኋላ ማድሪድ ቅሌት ከበርናቦ የቀለጠው መንደር ድግስ ፊትም የዋን ሴገነር ኦሎይ ሴገነር ልጆችን አስደናቂ ብቃት ዳግም አሳየ። አርሰናል ከዋንጫው በፊት የቻምፒየንስ ሊጉ ማስተሩ ክለብን ፎጣ አስጥሎ ዘረረ። በላቀ ጨዋታን የማስተዳደር የመቆጣጠር አቅም በአስደናቂ አእምሮ ጥንካሬ ጎመራው መድፈኛ በነፃነት የሪያል ማድሪድ ጋላክቲኮችን ሀሳብ አልባ አደረገ። ቬኒስየስ፣ ምፓፔ፣ ቤሊንግሃም፣ ሮድሪጎ፣ ቫልቬርዴ የመሳሰሉ የማድሪድ ከዋክብቶች በጉጉት ጥድፊያ፣ ምኞት ሩጫ ብቻ ርደው ታዩ። አርቴታ ካርሊቶንዳ ግን በለጠ። ምርጡ የታክቲክ ሊቅ እንደሆነም ዳግም አስመሰከረ። ላለፉት አምስት ዓመታት የደረጀው የመድፉ ፕሮጀክትም ዝምተኛው ጣልያናዊ ታክቲሽያንን እጅ ሰጠ። ስፔናዊ ሳንሰባስቲያን ማስተር የመድፉ ዴኔ ምልክት ሱፐር ማይክ አርቴታ ፔፕጋርዲዮላን ከጆዜ ሞሪኒዮ በውስጡ ያጣምረው በራሱ የስልጠና ታላቅነት ቀለም የቆመ የኖርዝ ለንደን ፎሬቨር መድፈኛ አርሰናል ከፍታ ምክንያት ሆነ። አድማጮች፣ ይህ የአርሰናል የታላቅነት ውጤት ምዕራፍ የማይፋቀው አሻራ ነው። ይህ የሱፐር ማይካርቴታ የስልጠና ሕይወት ሀያሌ ውጤት ታሪክ መሰረትም አርሰናል የቻምፒየንስ ሊግ አድባሩን ክለብ አሸማቀቀ። የማድሪድ የወሬ ጉራ አርማዳ ከመድፉ ኮንክሪቶች ፊት ራደ።

ዌሪዝ ሪያል ማድሪድ ዌሪዝ ላሬሞንታዳ ላሬሞን የታለ ሪያል ማድሪድ የታለ ላሬሞን ታዳው የመድፉ ድንቆች ከሜዳው በኳስ አወሩ ሪያል ማድሪድ በወሬ ጀግኖ ከሜዳው በርናቡ አፈረ አንድም የረባ አስጨናቂ ሙከራ ሲያደርግ ከመድፉ ካቴና ቁጥጥር ስር እንደወደቀ አጠናቀቀ አርሰናል ታሪክ ሰራ፣ አርሰናል ነገሰ። አርሰናል በንጉሱ መድረክ በንጉሱ ዙፋን ተንፈላሰሰ። በላቀ የጨዋታ ዝግጁነት የጸኑ የመድፈኛው ታሪክ ቀያሪዎች ሪያል ማድሪድን በደርሶ መልስ ውሃ ውሃ አስባሉ። የነጩ ቤት ፉከራም ፉርሽ ሆነ። የሪያል ማድሪድ አርማዳ ከበርናባው በመድፉ ከዋክብቶች ራደ። 15 ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ያሸነፈው ክለብ ከገናናው የሰሜን ለንደን ተወዳጅ ፊት በበቃ የተረመረመ። በዚህ መድረክ በታሪኩ አይቶት የማያውቀው ብልጫም ተወሰደበት። ይህ የሱፐር አርሰናል ሌላኛው የአድናቆት ቃላት ብቻ የማይበቃው አስደናቂው የስልጠና ብቃት ነው። ለቻምፒየንስ ሊግ ዋንጫ ክብር አርሰናል ከዋንጫው በፊት የቻምፒየንስ ሊጉ አድባሩን ክለብ በደርሶ መልስ የዘረረበት ምትሃት አድማጮች አሁን አርሰናል ከሙኒክ ፋይናል የአውሮፓ ቻምፒየንስ ሊግ ዋንጫን ቢያልም ማን ይጠይቀዋል? ማንም። ወሪዝ ሪያል ማድሪድ? ወሪዝ ላ ሬሞንታዳ ማድሪድ? የታለ የሬሞንታዳው ቅልበሳስ ከምን ደረሰ? የማድሪድያን ቅዠት፣ የመድፉ ተአምር